ነው ወደ ቤት ነው። እሺ፣ እሺ። እንዲያረነት መጣ። ሀረግ ድራማ ግን ግራ እያጋቡ ነው ያሉት። እንግዲህ ኤፍራታ ናታንን ከወንጀሉ ነጻ ለማድረግ እዛ ዋጋ እየከፈለች ነው። ናታን ደግሞ በራሱ ጊዜ እንግዲህ ወደ ወንጀል እየሄደ ነው ማለት ነው። ሲቀጥል እንግዲህ የዲያራ እናት እኮ ከያፌት ጋር ተቃራኒ ቡድን ሆና የምትሰራ ወንጀለኛ ሴት ናት። እንግዲህ ለናታን ደውላ ስራ ተገይቶልሃል ብላ በነገረችው ሰዓት ናታን በጣም ደስ ብሎት ነበር። ነገር ግን ስለሚሰራው ስራ የጠየቃት ነገር የለም። ጥል እንግዲህ አሁን ላይ ጦርነቱ እንደቀጠለ ይገኛል። ሀረግ ድራማ አሁን ናታን እቤት ከመጣ በኋላ ስራ የሚሰራ ወንጀል እንደሆነ ስትነግረው፣ እውነት ናታን ይህን ስራ ይሰራል ወይንስ ደግሞ ጥሎ ይሄዳል? ምን ይመስላችኋል? ሲቀጥል እንግዲህ ሉሊት ደውላ ለገነት ቢኒ አሞቷል ባለቻት ሰዓት ገኒ ስለወደቀች አሁን ላይ መናገር አቀቷታል። ገነት በጣም ነው የምታሳዝነው። እንግዲህ ኤፍራታ ገነትን አስመርምራ እናትነቷን ተቀብላ ብታስደስታት ደስ ይለን ነበረ። እሷ ግን ደግሞ የማገባበት ያለበት የሌላት ልጅ ናታንና ያፌትን ዲኤንኤ ልታስመረምር እንግዲህ ጸጉር እየወሰደች አይተና ማለት ነው። ሀረግ ድራማን እንዴት አያችሁት? አሁን ላይ ደግሞ አጓጊ ሆኗልና ቀን በቀን ቢለቁ ለራሱ የማይሰለች ድራማ ነው ሀረግ ድራማ ሲጀመርም። ነገር ግን ደግሞ በዚህ ሰሞን እየተሰራ ያለው በጣም ደስ የሚል በቃ ይሆናል አይደል የሆነ በጣም ያጓጓልና እንግዲህ በመጨረሻም ደግሞ ቢኒአምን ማን እንደሆነ ያገተው የአፌት ደርሶበታል። የአፌት አሁን ላይ ማኖ አቤል ላይ ምን አይነት እርምጃ የሚወስድበት ይመስላችኋል? እንግዲህ አቤል በእርግጥ የአፌት እስር ቤት በታሰረ ሰዓት አፍዞበት ስለወጣ ምናልባትም አሁን ላይ የአፌት ከባድ እርምጃ ሊወስድበት ይችላል። ነገር ግን ደግሞ አሁን ላይ ቢኒያም ወጥቶ አሁንም ስለማያርፍ ቢኒያምንስ ምን ያደርገዋል? የሚለውም አለ። ብቻ ሀረግ ድራማ እውነት ለመናገር በጣም ደስ ይላል። ግን ቢኒያም በዛ ልክ መሰቃየት፣ መመታት የሌለበት ልጅ ነው። ምክንያቱም ለወንጀለኞች በቃ መድኃኒት የሆነ ያፌትን እንግዲህ ለዘመናት ተቋርጦ የነበረውን ክስ አንስቶ እንዲታሰር ያደረገ ሰው ነው። ሲቀጥል ደግሞ አሁን ላይ እንግዲህ የዲያራነት ያሸንፋሉ ወይንስ ያፌት ያሸንፋል ጦርነቱን? ወይንስ ደግሞ ሁሉም አብረው ተያይዘው እስር ቤት ይገባሉ? ምን ይመስላችኋል ቤተሰብ? እዴ እኔ እኮ ሀረግ ድራማ ላይ ግርም የሚላይ ነገር ምንዶ ታውቃላችሁ? ብዙ ወንጀሎች ብዙ ነገሮች ይሰራሉ፣ ነገር ግን ፍትህ የላቸውም ማለት ነው። ፍትህ የላቸውም። ታስረው ወዲያውኑ በገንዘባቸው ይወጣሉ። ሲቀጡ አናይም። የሆነ እርምጃ ሲወሰድባቸው አናየም። እና እርምጃ ሊወሰድባቸው ይገባል። እና ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ሀረግ ድራማን እናንተስ እንዴት አያችሁት?